ሰላም ጤና ይስጥልኝ የተከበራችሁ የኮከብ ስፖርት ቤተሰቦቻችን እንዴት ውላችኋል? አሁን በርካታ መረጃዎችን ወደ እናንተ የምናደርስበት ሰዓት ነው። የተለያዩ ስፖርታዊ ጉዳዮችን ይዘናል። የዝውውር መረጃዎችን ጨምሮ የተለያዩ ጉዳዮችን ወደ እናንተ እናደርሳለን። ማንቸስተር ዩናይትድን የተመለከተ መሀመድ ሳላን የተመለከተ ሩበን አሞሪምን የተመለከቱ እንዲሁም ካርሎ አንቾሎቲን የተመለከቱ የተለያዩ መረጃዎችን ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን እንድትቆዩ እንጋብዛለን ይችላለን በማንቸስተር ዩናይትድ መረጃ እንጀምራለን ማንቸስተር ዩናይትድ አራት ተጫዋቾቹ ከጉዳት አገግመው መመለሳቸው ተሰምቷል የእንግሊዙ ክለብ ማንቸስተር ዩናይትድ አራት ተጫዋቾቹ ማገገማቸው ነው የተነገረው በዘንድሮ የውድድር ዘመን በተጫዋቾች ጉዳት የታመሰው ማንቸስተር ዩናይትድ አሁን መጠነኛ እፎይታን ሊያገኝ ይችላል እየተባለ ይገኛል ከጉዳት የተመለሱ ተጫዋቾች መካከል የፈረንሳዩ ተከላካይ ሌኒ ዩሮ ይገኝባታል። ተጫዋቹ ባለፈው ክረምት ከሊል በ52 ሚሊዮን ፓውንድ የፈረመ ሲሆን ነገር ግን በቁርጭምጭሚት ጉዳት ሳቢያ ለአራት ወራት ከሜዳ ቆይቶ ነበር። ተጫዋቹ ለአራት ወራት ተጎድቶ ከሜዳ ከመራቁ በፊት የ343 አጫዋትን በሚተገብሩት የአሰልጣኝ ሩበን አሞሪም ስር ተከላካይ ሆኖ ሲጫወት ነበር። በዚህ ጊዜም ድንቅ እንቅስቃሴን ሲያደርግ እንደነበር አይተናል። ከጉዳት ከተመለሱ ተጫዋቾች መካከል ሃሪ ማጓየር እና ኮቢ ሜይኖ የሚጠቀሱ ሲሆኑ በቀጣይ የኖቲንግሃም ጨዋታ ዝግጁ እንደሚሆኑ ተሰምቷል። እንግሊዛዊ ኮቢ ሜይኖ ለሁለት ወራት ገደማ ተጎድቶ የቆየ ሲሆን አሁን ለጨዋታ ዝግጁ ይሆናል ተብሏል። ከጉዳት የተመለሰው አራተኛው ሌላኛው የማንቸስተር ዩናይትድ ተጫዋች አይደን ኤቨን ነው። በቀጣዩ የኖቲንግሃም ፎረስት ጨዋታ ይህም ተጫዋች ሊሰለፍ እንደሚችል ነው የተገለጸው። የማንቸስተር ዩናይትድ ጋር እንቆይና ሌላ መረጃ እናንሳ። የሩበን አሞሪም የአጥቂ ፍላጎትን ተከትሎ ከበርካታ አጥቂዎች ጋር ስሙ እየተነሳ ቢሆንም የ31 ዓመቱ ኬን ምርጡ አማራጭ እንደሆነ ተነግሮታል። ማቴታና ጊዮርክስም እንደ አማራጭ ቀርበዋል። ለማንቸስተር ዩናይትድ የአጥቂ አማራጭ ኬን ወደ እንግሊዝ ሲመለስ ማየት ይችል እንደሆን ሲጠየቅ የተናገረው የቀድሞው የቀያይ ሰይጣኖቹ አጥቂ ልዊስ ሳሃ፣ እኔ እንደማስበው ቁጥሩን ወይም ደግሞ እድሜውን ስትመለከቱ ከሁለት ዓመት በፊት ከነበረው እድሜ በላይ ጨምሮ ሊሆን ይችላል፣ ነገር ግን እንደ ራስሙስ ሆይሉንድና ጆሹዋ ዚርክዜ ያሉ ድጋፍ የሚያስፈልጋቸው ተጫዋቾችን የሚያበረታታ ነው። ሀሪኬን ለማንቸስተር ዩናይትድ ምርጥ አማራጭ ነው ሲል ሀሳቡን አቅርቧል። ጂዮርክስ እና ማቴታ ጥሩ ተጫዋቾች ናቸው ብሏል። ስማቸው በተደጋጋሚ ሲያያዝ ነበር ከማንቸስተር ዩናይትድ ጋር። ሁለቱ አጥቂዎች በእርግጠኝነት ጥሩ እንቅስቃሴ ያደርጋሉ፣ ነገር ግን ኬን በኬን ደረጃ ያሉ አይደሉም ሁለቱ አጥቂዎች ሲል ምክረ ሀሳቡን ሰጥቷል። ወደ ስፔላ ሊጋ እንሂድና አንቾሎቲ የተመለከተ መረጃ እናንሳ። አንቾሎቲ የብራዚል ብሔራዊ ቡድንን እንዲረከቡ ለማድረግ የተደረገው ሙከራ ያልተሳካው በሪያል ማድሪድ ምክንያት እንደሆነ ተነግሯል። ሮናልዶ ሉዊስ ናዛሪዮ አንቾሎቲ ወደ ብሔራዊ ቡድኑ አሰልጣኝነት እንዲመጡ ለማድረግ በርካታ ጥረቶችን እንዳደረገ ጎል ዶት ኮም አስነብበዋል። በ2022/23 የውድድር ዘመን ብራዚል የሪያል ማድሪዱን አሰልጣኝ ለመቅጠር እንቅስቃሴ እያደረገ እንደነበር ብዙዎቻችን የምናውቀው ጉዳይ ነው። ይሁን እንጂ ይህ ዝውውር ሊሳካ ያልቻለው የፍሎረንቲኖ ፔሬዝ ክለብ ሪያል ማድሪድ አንቸሎቲን ለመልቀቅ ፈቃደኛ ባለመሆኑ እንደሆነ ነው ሮናልዶ የገለጸው። በውድድር ዓመቱ ምንም ዋንጫዎችን ባያገኝ ምናልባት ሪያል ማድሪድ ሊያሰናብተው ይችል ነበር ያለው ሮናልዶ፣ ነገር ግን በዓመቱ የቻምፒዮንስ ሊግን ያሸነፈ በመሆኑ በዛው ቀርቶ ማድሪድን አንቸሎቲ ሊለቅ አልፈለገም ሲል ነው የተናገረው ሮናልዶ። አንቸሎቲ በቼልሲ፣ ሪያል ማድሪድ ቤት የተለያዩ ዋንጫዎችን በማሸነፍ ታላቅ ስኬት ያስመዘገቡ ሲሆን ወደ ብራዚል ያቀናሉ ተብሎ በከፍተኛ ደረጃ ተጠብቆ እንደነበር የሚታወስ ጉዳይ ነው። ማንቸስተር ሲቲን የተመለከተ ሌላ መረጃ እናንሳ። የማንቸስተር ሲቲው ግብ ጠባቂ ኤደርሰን ከአስደሳቸው የውድድር ዘመን በኋላ የጆዜ ሞሪኒዮ ኢላማ ሆኖ ብቅ ብሏል ተብሏል። የፊነርባቸው አሰልጣኝ ሞሪኒሆ ተቀናቃኞቹ ጋላት ሰራይን ለመገዳደር የክረምት የዝውውር መስኮትን ሁነኛ መንገድ አድርገው ይጠቀሙበታል እየተባለ ይገኛል። ሞሪኒዮ በአሁኑ ሰዓት በፊነርባች የሚጠበቀውን ለውጥ ባያመጡም ባላንጣቸው ጋላት ሰራይን ለመተካት ወይም ደግሞ ለመገዳደር ቀጣይ የውድድር ዘመን እቅድ ማውጣትን ተከትሎ ማንቸስተር ሲቲን ግብ ጠባቂ ኤደርሰን ለማስፈረም እየጠየቁ መሆኑም ፋናቲክ የተባለ ብዙሀን መገናኛ ዘግቧል። እየተካሄደ ያለው የ2024/25 የውድድር ዘመን ኤደርሰን በኢታድ ስታዲየም ካለፈው የስምንት ዓመታት ቆይታው እጅግ የከፋ ነው የሚባል ቆይታን ነው እያደረገ የሚገኘው። በማንቸስተር ሲቲ ቤት ብራዚላዊ ግብ ጠባቂ የአሰልጣኝ የፔፕ ጋርዲዮላን ሙሉ እምነት አጥቷል ማለት ይቻላል። በምትኩ ስቴፋን ኦርቴጋን በአንዳንድ ትልልቅ ጨዋታዎች ጋርዲዮላ ሲጠቀም ተመልክተናል። ምናልባት ማንቸስተር ሲቲ የፖርቶን ዲየጎ ኮስታን እየተመለከቱ እንደሆነም ነው እየተነገረ የሚገኘው። ይህም ደግሞ በኤደርሰን በሲቲ የወደፊት ቆይታ ላይ ያለው ጥርጣሬ ከፍተኛ በመሆኑ ነው። ሞሪኒዮ የ31 ዓመቱን ግብ ጠባቂ ለማስፈረም ይፈልጋሉ የተባለው፣ ለወደፊቱ ይሄ ጉዳይ መዳረሻው የት እንደሚሆን ኤደርሰን የሚታይ ይሆናል። እንግሊዛዊው የቀድሞው የቼልሲ አምበል ጆን ቴሪ በሳውዲ ፕሮ ሊግ ውስጥ የመጀመሪያውን የአሰልጣኝነት ስራውን ለመያዝ ተቃርቦ እንደነበር ገልጿል። ነገር ግን በመጨረሻ ሰዓት ስምምነቱ ሊሳካ አለመቻሉን ነው ጆን ቴሪ የገለጸው። ቴሪ የአሰልጣኝነት ስራውን የጀመረው በአስቶን ቪላ እንደሆነ እናስታውሳለን። በዲን ስሚዝ ምክትል አሰልጣኝነት ስር ከሶስት ዓመታት በኋላ ስራውን የለቀቀ ሲሆን በኤፕሪል ደግሞ ከስሚዝ ጋር በድጋሚ በሌስተር ሲቲ ረዳት ሆኖ ሲሰራ እንደነበር ይታወሳል። ሰባት ወራት ቆይታ በኋላ ቴሪ ወደ ቼልሲ እንደ አካዳሚ አሰልጣኝ ሆኖ እንደተመለሰ ይታወቃል። ያንን ስራ ከመውሰዱ በፊት የቀድሞ የእንግሊዝ ተከላካይ በሳውዲ ሊግ ክለብ ውስጥ የመጀመሪያ የአሰልጣኝነት ሚና የመጫወት እድል ነበረው። ነገር ግን ስምምነቱ በመጨረሻው ጊዜ ላይ ፈርሷል ነው የተባለው። የ44 ዓመቱ አሰልጣኝ ሲናገር በጣም ቀርብ ያለው ነገር ግን ነገሮች በመጨረሻው ደቂቃ ላይ አልሆኑም። ይህ ማለት ግን አለቀ ማለት አይደለም። ዝግጁ ነኝ። የትኛውም የአሰልጣኝነት ስራ ቡድኑና የማሰለጠነው ቦታ ትክክለኛው ድል ከሆነ እንደማሰለጥን አልጠራጠርም፣ ሲል ነው የተናገረው። እያንዳንዱ የእግር ኳስ ጨዋታ እየተመለከትኩ ነው ያለው ቴሪ፣ ጨዋታዎችን እየመረመርኩ ነው፣ ነገሮችን እየገመገምኩ ነው፣ ኦንላይን ኮርሶችንም እየወሰድኩ ነው። እነዚህን ሁሉ ሳደርግ የአሰልጣኝነት እቅዴና ግቤን አሳካለው ይህንም ለማድረግ ነው እየሰራው ያለሁት ሲል ነው አስተያየቱን የሰጠው። ባየር ሙኒክን የተመለከተ ሌላ መረጃ እናንሳ። ባየር ሙኒክ ወሳኝ ተጫዋቹ መጎዳቱ ሰምቷል። የጀርመን ቡንደስሊጋው ክለብ ባየር ሙኒክ ወሳኝ ኋላ መስመር ተጫዋቹ ከባድ ጉዳት እንዳጋጠመው ተገልጿል። ካናዳዊው የመስመር ተጫዋች አልፎንሶ ዴቪስ ነው ጉዳት ያጋጠመው። ከባድ የጉልበት ጉዳት እንዳጋጠመው ነው ይፋ የተደረገው። ተጫዋቹ ካናዳ ከአሜሪካ ጋር የነበራትን ጨዋታ የላይ ነው የኤሲኤል ጉዳት ማስተናገዱ የተነገረው። ይህንንም ተከትሎ አልፎንሶ ዴቪስ ቢያንስ ለስድስት ወራት ነው ከሜዳ እንደሚርቅ የተዘገበው። በተጨማሪም ፈረንሳዊ ተከላካይ ኦፓሚካኖ የጉልበት መገጣጠሚያ ጉዳት እንዳጋጠመው ነው ይፋ የተደረገው። ፈረንሳዊው ተከላካይ ኦፓሚካኖ በጉዳት ምክንያት እስከ ስድስት ሳምንታት ከሜዳ ሊርቅ እንደሚችልም ነው የተገለጸው። ሃሪ ኬን የባየር ሙኒክ የቡድን ጓደኛው አልፎንሲ ዴቪስን የውድድር ዘመኑ እንዲያመልጠው የሚያደርግ ኤሲኤል ጉዳት ከተመለከተ በኋላ የድጋፍ መልእክት የላከለት ሲሆን ሁላችንም ከጎንህ ነው የሚል መልእክት ልኮለታል። ሃሪኬን ዴቪስን ቢደግፍም የእንግሊዙ ካፕቴን በቡድኗ ለመገኘት ሳቢያ ለባየር ሙኒክ የቡንደስሊጋ ዋንጫ ትልቅ ስጋት ሊሆን እንደሚችል ነው የገለጸው። ምክንያቱም ወሳኝ የባየር ሙኒክ ተጫዋች እንደሆነ ይታወቃል። የቀድሞ የቶትናም ተጫዋች የዋንጫ እርግማኑን ለመስበር ተስፋ እያደረገ ነው። በዘንድሮ የውድድር ዘመን በስድስት ነጥቦች ርቀት ነው እየመራ የሚገኘው። ባርሴሎናን የተመለከተ ሌላ መረጃ እናንሳ። የላሊጋው መሪ ባርሴሎና ነገ ምሽት ከኦሳሱና ጋር በሚያደርገው ተስተካካይ የሊግ ምርሃ ግብር የወሳኝ ተጫዋቾቹን ግልጋሎት እንደማያገኝ ተሰምቷል። በጨዋታው ብራዚላዊ ፊት መስመር ተጫዋች ራፊና ና ሮናልድ አራውሆ እንደማይደርሱ ነው አሰልጣኝ ሃንሲ ፍሊክ ያስታወቁት። ለብሔራዊ ቡድናቸው ግዴታ ወደ ደቡብ አሜሪካ ያቀኑት ራፊና ና አራውሆ በረጅም የጉዞ ምክንያት ለጨዋታው እንደማይደርሱ ነው የተገለጸው። ባርሴሎና ከኦሳሱና ጋር የሚያደርጉት የሊግ ጨዋታ ነገ ምሽት አምስት ሰዓት የሚደረግ መሆኑም ነው የተገለጸው። የዓለም ክለቦች ዋንጫን የተመለከተ መረጃ እናንሳ። የዓለም ክለቦች ዋንጫ አሸናፊ ስንት ገንዘብ ያገኛል? ይህ በጣም ብዙ ጊዜ መነጋገሪያ ይሆናል። በመጪው ክረምት በአሜሪካ የሚካሄደውን የዓለም ክለቦች ዋንጫ ውድድር የሚያሸንፈው ክለብ የሚሰጠው ገንዘብ ይፋ ተደርገዋል። ውድድሩ በላይነት የሚያጠናቀቀው ክለብ አጠቃላይ 115 ሚሊየን ዩሮ ገንዘብ እንደሚቀበል ነው ፊፋ ያስታወቀው። ፊፋ ለውድድሩ ተሳትፎ የሚሰጠውን ገንዘብ ጨምሮ አጠቃላይ አንድ ቢሊዮን ዶላር ለሽልማት ማዘጋጀቱን ገልጿል። ይህ ገንዘብ በጣም ከፍተኛ ገንዘብ እንደሆነ ነው እየተነገረ የሚገኘው። በውድድሩ የሚሳተፉ 12 የአውሮፓ ክለቦች ፊፋ ባዘጋጀላቸው ደረጃ መሰረት ከ12.8 እስከ 38.2 ሚሊዮን ዶላር ባለው ውስጥ የተሳትፎ ክፍያ እንደሚያገኙም ነው ፊፋ ያስታወቀው። የዓለም ክለቦች ዋንጫ ውድድር ከሰኔ 7 እስከ ሐምሌ 6 2017 ዓ ም በአሜሪካ በ32 ክለቦች መካከል የሚካሄድ እንደሆነና ይህም ደግሞ ተጠባቂ እንደሆነ ነው የተነገረው። መሐመድ ሳላን የተመለከተ ቁጥራዊ መረጃ እናንሳ። ወደ በዘንድሮ የውድድር ዘመን መሐመድ ሳላ በእንግሊዝ ቆይታው የተለያየ ምርጥ እንቅስቃሴዎችን እያደረገ እንደሆነ ይታወቃል። በግብና በጎሎችን ለግብ አመቻችቶ በማቀበል ረገድ ብዙ ጎል ከአውሮፓ አምስት ታላላቅ ሊጎች በየሊጋቸው ብዙ ጎል ካስቆጠሩ ተጫዋቾች መካከል ሞሳላ ቀዳሚ ሆኗል 27 ግቦችን በማስቆጠር ብዙ ለግብ የሚሆኑ ኳሶችን ያቀበለውም ሞሳላ ነው 17 ለግብ የሚሆኑ ኳሶችን በማቀበል ብዙ የጎል ተሳትፎ ያደረገ ተጫዋችም ራሱ መውሳላ ነው 44 የግብ ተሳትፎን አድርጓል በዘንድሮ የውድድር ዘመን ይህም ድንቅ እንቅስቃሴን እያደረገ እንደሆነ ማሳያ ነው ይህ ቁጥራዊ መረጃ ብዙ የግብ እድል የፈጠረውም ራሱ መውሳላ ነው 20 የግብ እድል በዘንድሮ የውድድር ዘመን መፍጠር ችሏል በቀያዮቹ ቤት የኮከብ ስፖርት ቤተሰቦቻችን ለዛሬ ያዘጋጀ ናቸው ስፖርታዊ መረጃዎች ይህንን ይመስሉ ነበር ስለተከታተላችሁ እናመሰግናለን በቀጣይ ዘን እንመጣለን ሌሎች መረጃዎችን። መልካም ጊዜ